ሰበር ዜና ግንቦት 25 2017፣ ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ። ይህ ሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለሁ፣ በቅድሚያም አርዕስተ ዜናዎችን በማስቀደም ጀምራለሁ። ጠመንጃ እጅ ላይ ሲገባ አገር የገዛ መስሎ የገባህበት ነው። ቻለው አሁን ለውጊያ ነው ድሮን የተሠራው። የገዛ ነው ልንዋጋበት ነው እንጂ ድሮን አለብን አለን እያል በሚዲያ ልንገልጸ ድሮን የገዛነው ልንዋጋበት ነው ቻለው እንግዲህ በሚለው ንግግራቸው የሚታወቁት ብርሃኑ ጁላም በእሳቸው በሚመራው የመከላከያ ሰራዊት ማዕፀን ውስጥ እስካለ ህፃን እስከ አዛውንት በመጨፍጨፍ የሚታወቁት የሰራዊቱ መሪ ፊልድ ማርሻል ብርሃኑ ጁላም በጠና መታመማቸው ተሰምተዋል። ይህ አማራ ህዝብ ደም እየፈረደ ነው። ጀነራሎቹ የፋኑ ጥይት ገና ሳይነካቸው የፈጸሙት ግፍና በደል ራሱ ሊወስዳቸው አንድ ሁለት እያለ ነው። ፊልድ ማርሻሉ በጠና መታመማቸው የተሰማ ሲሆን፣ ሌሎች ጀነራሎች እሳቸውን ስራ በመተካት የሰሩ ነውም ተብሏል። ዝርዝር መረጃም ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ውጊያም ተፋፍሟል። የፋኖ ኃይሎች በድል ላይ ድል እየደረቡ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም በድል ተንበሽብሸዋል። የፋኖ ኃይሎች ከአገዛዙ ጦር ከከባድ እስከ ቀላል መሳሪያዎችን በጎጃም በእጃቸው አስገብተዋል። እጅግ ቁጥሮ የበዛም የአገዛዙ ጦርም የፋኖ ኃይሎችን ተቀላቅሏል። በጎጃም ብቻም አስራ ስድስት ቦታዎች ላይ ውጊያ አድርጓል ዝርዝር መረጃውን ወደ እናንተም እናቀርበዋለን። በጎንደር በተደረገ ውጊያ ሁለት የአገዛዙ ጦር ሙሉ መኪና የጫነ ተሽከርካሪም ሙሉ ለሙሉ ከነሰራዊቱ ስለመደምሰሱ ተነግሯል። የጎንደር አናብስቶች ወደ ከተሞችም መግባታቸው ተሰምቷል። ዝርዝር ይዘናል፣ እናስደምጣችኋለን። በሌላ በኩል በወሎና ሸዋም የአገዛዙ ጦር ከፋኖ ኃይሎች መብረቃዊ ጥቃት ደርሶበታል። በተፈጸሙ የደፈጣ ጥቃቶች በርካታም የአገዛዙ ጦር ሙትና ቆስለኛ ሲሆን የጦር መሪዎቹም ተሸኝተዋል። በዝርዝር እንቃኘዋለን። በሌላ በኩል በምክክር ኮሚሽን በሚባለው የአብይ አህመድ መጫወቻ ካርታ አብይ አህመድ አዲስ ሴራ ይዞ ብቅ ብለዋል። ወሎን እናደራን ክልል እናደርጋለን የሚሉ አላማ አቢስ ኃይሎች በአብይ ተሰማርተዋል። በዝርዝር እናስደምጣቸዋለን። ገዢው የብልጽግና ቡድን በአማራ ህዝብና በትግራይ ህዝብ መካከል ግጭት ለመቀስቀስ እየሰራ ነው ሲል ይህ አማራ ፋኖ ብሔራዊ ኃይል አስታውቋል። የምንመለከተው ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርስተዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ነበር ታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግነው አበይት ጉዳይ አልፋለሁ። የአብይ አህመድ ሴራና የአማራ ህዝብ በመራራ ጉዲና የሚመራው ኃይል ከወራቶች በፊት የኦሮሞ የግዛት ጥያቄዎች ብሎ በመግለጫ ካስነበባቸው መካከል ወሎና መተከል ይገኙበታል። የአብይ አህመድ የእጅ ስራና ፋሽስቱን አብይ አህመድ በአማራ መቃብር ላይ ፕሬዝዳንት ለማድረግ ደፋ ቀና እያለ የሚገኘው እነሱ የምክክር ኮሚሽን ብለው የሚጠሩት እኛ የፉግግር ኮሚሽን ያልነው ወሎና መተከልን ክልል እንዲሆኑ አጀንዳ ተቀብያለው እያለም ይገኛል። ይህ ማለት በሌላ አነጋገር ወይንም አገላለጽ እንደ ሲዳማና ማዕከላዊ ኢትዮጵያ ክልል አድርጌያችሁ እንደፈለግኩኝ ጢባጢቤ ተጫውቼባችሁ በመጨረሻም እንደ አባቶቼም በሞጋሳም እጠቀልላችኋለሁ እንደማለት ነው። ከሰሞኑ እየተነሳ ያለው የህገ መንግስት ጉዳይ የአማራ ታጋዮችን ለዘመናት ሲያነሱት የነበረውን አሁንም እያነሱት ያለውን ጥያቄ የሚመስል ሳይሆን በሆዴድ ብልጽግና መሰረታዊ ፍላጎት ላይ ማዕከል ያደረገ በፖለቲከኞች ዘንድ ደላላውና ደላላውና ዋሾ ተብሎ የሚጠራውን አብይ አህመድን እስከ 2050 ፕሬዚዳንት ህልም ለማሳካት ጥረት እየተደረገ ያለ ነው። የብሔራዊ ምክክር ኮሚሽን ተብዬው ሲቋቋም የሶስት ዓመት ዕድሜ ገደብ ቢኖረውም ሶስት ዓመቱን ጨርሶ ባለፈው ጥር ወር ለተጨማሪ አንድ ዓመት ማራዘሙን ይፋ አድርጓል። አብይ አህመድ የብሔራዊ ምክክር ኮሚሽን ተብዬውን እንደ ሌሎቹ ኮሚሽኖች ከማፍረስ ይልቅ ከሶስት ዓመቱ በተለየ መልኩ በቅርብ ክትትል እያደረገም የሚፈልገውን አጀንዳም ለማስፈ ፍጻም በእንቅልፍ ማጣት እየሰራበትም ይገኛል። አብይ አህመድ በብሔራዊ ምክክር ኮሚሽን ሊያሳካቸው ካሰባቸው ቀዳሚዎቹ ተግባሮቹ መካከል እነዚህ አምስት ተግባሮች ይጠቀሳሉ። አንደኛም እስከ መስከረም 30 ቀን 2018 ዓ.ም ድረስ አማራ የሚባለውን ክልል በማሳመንም በማደናገርም እንዲሁም በሀገሪቱ ያሉትን የህግ ተቋማትን በመጠቀም ክልሉን ወደ አራት መሸንሸን፣ የአማራ ህዝብን የጋራ መሰብሰቢያ ማሳጣት፣ የውልማን ድህነት እንዳይኖረው ማድረግ ቀዳሚም እቅዱ አድርጎ ይዞታል። ሁለተኛ እስከ መስከረም 30 ቀን 2018 ዓ ም ድረስ የምርጫ ፖለቲካ ከመድረሱ በፊት ከጠቅላይ ሚኒስትር ወደ ፕሬዝዳንት መሸጋገር የሚለው ነው። በነገራችን ላይ መስከረም ሰላሳ የአብይ አህመድ ልዩ ፕሮጀክት ነው። አብይ አህመድ የኢትዮጵያን አገዛዝ ስርዓት ከፓርላሜንተሪ ወደ ፕሬዝዳንሻል ለመቀየርም ደፋ ቀና እያለ ነው። ሶስተኛው የአማራ ህዝብ የሚያነሳቸውን ጥያቄዎች ሁሉም በምስለኔው በአዴን ብልጽግና አጀንዳ እንዲያደርጋቸውና ሚዲያውን እንዲያጣብብ አድርጎም የአማራ ህዝብ ጥያቄዎችን አንግቦ እየታገለ ያለውን የፋኖ ኃይል አጀንዳ ማሳጣት፣ በመቀጠልም በአዴን ብልጽግናን ከዚህ በፊት ተጠቅሞ እንደሚጥላቸው ሁሉም እነሱንም አጀንዳውን እንዲፈጽሙ ማድረግ ነው። አራተኛው በአለም ፊት ሂድ ከዚህ አይኒ ብላ የተባለበትን ዓለም አቀፍ ተቀባይነት ያጣበትን ስሙን ሀገራዊ ምክክር እያደረግኩኝ ነው በሚል ቀልብ መሳብና ድጋፍ ብድር ማግኘት ነው። አምስተኛ በብሔራዊ ምክክር አማካኝነት ክልሎቹን አፈራርሶና ፈልፍሎም በተጨማሪም የራሱ ምስለኔዎች ሽሞ የሆዴድ ብልጽግናን የበላይነት አረጋግጦ የልጅነት ህልሙን የጫካ ፕሮጀክት በሚል በ10 ቢሊዮን ዶላር እየገነባው በሚገኘው ቤተ መንግስቶም የምስራቅ አፍሪካ ቀጠና ፈላጭ ቆራጭና አምባገንን መሪ ሆኖ መኖር ተቀዳሚ ግቡ አድርጎታል። በነገራችን ላይ በአብይ አህመድና ቡድኑ ዘንድ ሌሎች ክልሎችን ለማፈራረስና ወደ ህዳጻንነት ለመቀየር የአየር እንቅልፍ አቶ ይስራንጂም የጅማ የወለጋ የአርሲና የሸዋ ኦሮሞ የክልልነት አሊያም ራስን በራስ የማስተዳደር ጥያቄዎች ማንሳት በብልጽግና ዘንድ በሰይፍ የሚያስቀስፍ ነው። የኢትዮጵያ ፖለቲካም ሆነ የምስራቅ አፍሪካ ፖለቲካ ቀን በቀን በሚባል ደረጃም እየተቀያየረ ነው። በዚህ ቀጠና ውስጥ የሚገኘው የአማራ ህዝብም የሚቀጥለው አንድ አመት የወደፊት የአማራ ህዝብን እጣ ፈንታ ተብሎም የአማራ ህዝብን ከምስራቅ አፍሪካና ከኢትዮጵያ ፖለቲካ አንጻር በየእለቱ እየገመገሙ የሚያሻግሩ የፖለቲካ ጠበብቶች የሚያስፈልጉበት ወሳኝ ሰዓትም ነው ተብሏል። ይህ በእንዲህ እንዳለ ገዢው የብልጽግና ቡድን በአማራ ህዝብና በትግራይ ህዝብ መካከል ግጭት ለመቀስቀስ እየሰራ ነው ሲል የአፋ ባሃ የወሎ ቀጠና ህዝብ ግንኙነት መምሪያም ኃላፊ ወቀሰም። ኃላፊው አክሎም በወሎ ራያ ቀጠና ላይ ከሰሞኑን በአገዛዙ ጸጥታ ኃይሎች በጅምላ የተረሸኑ የትግራይ ተወላጅ አሽከርካሪዎች መኖራቸውን ጠቅሶም አገዛዙ ድርጊቱን ፋኖ እንደፈጸሙ በማስመሰል ሁለቱ ህዝቦች ወደ ከፋ ደም መፋሰስ እንዲገቡ ጠብቆም እየሰራ መሆኑን ማሳያ ነው ሲልም ኮንነዋል። ከሰሞኑ በሰሜን ወሎ ዞን ራያ አላማጣ ወረዳ ከዋጃ ከተማ በቅርብ ርቀት ልዩ ስሞ ዋልካ መንደር ተብሎ በሚጠራው ጥቁር አስፓልቱን ተከትሎ በሚገኘው አካባቢ ላይ የአገዛዙ ኃይሎች የትግራይ ተወላጅ የሆኑ የጭነት መኪና አሽከርካሪዎችን በገፍ መረሸናቸውም ተሰምተዋል። የአገዛዙ ኃይሎች በአሽከርካሪዎቹ ላይ እርምጃውን የወሰዱት ከሰሞኑ ማንኛውንም አይነት ጭነት የጫነ ተሽከርካሪዎች ወደ ትግራይ ክልል እንዳይገባ በፌዴራል መንግስት ተጥሎም ከነበረው እገዳ ጋር በተገናኘ ሲሆን የጭነት መኪና አሽከርካሪዎቹ ላይ ግድያውን የፈጸሙት ፋኖ ነው የሚል ሐሰተኛ መረጃ በማሰራጨት በትግራይና በአማራ ህዝብ መካከል ግጭት ለመቀስቀስ ሲሞክሩም ተስተውለዋል። ይህንን በሚመለከትም የአፋ ባሃ የወሎ ቀጠና ህዝብ ግንኙነት መምሪያም ኃላፊ አርበኛ አበበ ፈንታው ገዥው ብልጽግና ቡድን በአማራ ህዝብና በትግራይ ህዝብ መካከል ከዚህ በፊት የነበሩ ደም አፋሳሽ ጦርነትና ውጤቶችን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይሞክሩም ግጭት ቀስቃሽ ሆኑ ተግባራቶችን አጥብቆም እየፈጸመ ነው ሲሉ በማህበራዊ ትስስር ገጻቸው አስነብበዋል። ኃላፊው አክለውም አገዛዞ ይህንን ጸረ ህዝብ ተግባሩን ፋኖን የፈጸመው በሚል ሆነ ብሎ ለማሳበብ እየሞከረ ነው ያለው የሴራውን በሁለቱ ህዝቦች መካከል ጥላቻን በመፍጠር ወደ ግጭት እንዲገቡ ለማድረግ የሄደበት ርቀትን ነው ያሳየው ሲሉም ኮንነውታል። የብልጽግና ቡድን ካድሬዎች የሁለቱን ክልል ህዝቦች ዳግም ወደ ከፋ ጦርነት በማስገባት ስልጣናቸውን ለማራዘም እየፈጸሙት ያለውን ድርጊት ህብረተሰቡ እንዲያውቀው ሲል የህዝብ ግንኙነቱ መምሪያም ኃላፊም አርበኛ አበበ ፈንታው በማህበራዊ ትስስር ገጾም ባሰፈረው ጽሑፍ አስነብበዋል። የፋኖ ፈጣን ግስጋሴም ያስደነገጠው የአገዛዙ ኃይል በአማራና በትግራይ ህዝብ መካከል እንዲሁም በአማራና በሌሎች ብሔር ብሔረሰቦች መካከል የከፋ ግጭት በመቀስቀስ አጀንዳ በመስጠት የፋኖ እንቅስጋሴም እገት አለው በሚል እንቅስቃሴ ላይ መሆኑን ሚዲያችን ካሰባሰበው መረጃ ለማረጋገጥ ተችሏል። በዚሁ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለው። ከቃሊም ወደ በቅሎ ማነቂያ ይጓዝ በነበረም የብልጽግና ኃይል ላይ በተፈጸመ ደፈጣ ጥቃት በርካታ ወታደሮች ሙትና ቁስለኛ መደረጋቸው ተሰማ። ደፈጣ ጥቃቱ የተፈጸመው በቃሊምና በቅሎ ማነቂያ መካከል ልዩ ስሙ ቀራምባ ተብሎ በሚጠራው አካባቢ ላይ ሲሆን የአገዛዙ ኃይል ሙትና ቁስለኛ ወታደሮቹን ያነሳው የዙ 23 ሽፋን በመስጠት ነው ሲሎም የአፋ ባህ ብሎም ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አስታውቀዋል። አፋ በወሎ ቦሎ ምስራቅ አማራ ኮር ሁለት ካላኮር ማክፍለ ጦር እያቆቦም አዋስና ቃሊም እንዲሁም ጉብልፋት ወረዳ በቅሎ ማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሏቸውን በማድረግ ድሎችን እያስመዘገቡም ይገኛሉ። ከባለፈው ሳምንት ጀምሮም እስከ ዛሬ ድረስ በተከታታይ አንድ ሳምንት እያደረጉ ያሉት ተጋድሎ ዛሬም ቀጥሎ ከቃሊም ወደ በቅሎ ማነቂያ ይጓዝ የነበረው የብልጽግና ኃይል ላይ ማለዳ ላይ ቅራምባ የሚባል ቦታ ደፈጣ በመያዝና በርካታ ዙፋን ጠባቂ ሰራዊ በመደምሰስ በደፈጠ የጀመረውን ውጊያ ወደ መደበኛ ውጊያ አሳድጎ እስከ ቀን ሰባት ሰዓት ድረስ ዋለ ሲሆን በርካታ ሰራዊት የተመታበት የብልጽግና ኃይል እስከዙ 23 በመጠቀም ውጊያ በማድረግ ወደ መጣበት ለመመለስም ተገዷል። ምሽግ ለቆ መሀል የገባው የብልጽግና ኃይልም በበርካታ ቦታዎች ሰራዊቱ እየተመታበት ሲሆን ዞበላንባ ክፍለጦር ከራያ ቆቦ አረፋ ጊዮርጊስ እስከ አርበት እናም ተክሎች ዙሪያ ከባድ ትንቅንቅ በማድረግ በርካታ ዙፋነት ጠባቂ ሰራዊት ሙትን ቁሳቁስና ቁስለኛ በማድረግ ያሰበውን እቅድ እንዳይሳካም እያደረጉት ይገኛሉ። ይህ በእንዲህ እንዳለን በጎንደር ዙሪያ ወረዳ ደንዝስ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ የአገዛዙ ወታደር ሙትና ቁስለኛ መደረጉ ታውቋል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ልዩ ስሞም ደንዝስ ተብሎ በሚጠራው ቀጠና በትላንትና ሁለት እኩለ ቀን ገደማ ላይ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ የአገዛዙ ወታደር ሙትና ቁስለኛ መደረጋቸውን ነው ሚዲያችን ከአፋ በሃ በጎንደር ህዝብ ግንኙነት መምሪያ ለማረጋገጥ የቻለው። ደፈጣ ጥቃቱ የተፈጸመው ከማክሰኝት ወደ በለሳም ይጓዙ በነበሩም የጸረ አማራው አገዛዙ ስርዓት ወታደሮች ላይ ሲሆን በዚህም በሁለቱ ተሽከርካሪዎች ላይ ተሳፍረው የነበሩትን ሙሉ ለሙሉ ሙትና ቁስለኛ ማድረግ መቻላቸውን ነው የፋኖ ኃይሎች ያስታወቁት። በአገዛዙ ወታደሮች ላይ ደፈጣ ጥቃቱን በመፈጸም ከፍተኛ ኪሳራ ያደረሱት አፋ በሃ በጎንደር የአንበሳ ክፍለ ጦር ስር የሚገኘው የድል በር ብርጌድ ፋኖች መሆናቸውን ነው ያረጋገጥ ነው። ይህ በእንዲህ እንዳለም እዚሁ ጎንደር ላይ ስንቆይ በጎንደር ቀጠና ደራ ሐሙሲት አርብ ገበያም፣ ገላውዲዮስ እና ሳና ከባድ አውደ ውጊያ መደረጉም ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ጀኔራል ውባን ታባተም አንደኛ ኮር ከጠዋቱ ጀምሮም ከአገዛዙ ጥምር ጦር ጋር ከባድ አውደ ውጊያ ያደረገ ሲሆን ከፍተኛ ድልም መቀዳጀትም ችሏል። የሜጀር ውባን ባተ አንደኛ ኮር ሜጀር ጀነራል ውባን ተባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር እንዲሁም የኮሩ የኮር ተወርዋሪ ኃይል ከአገዛዙ ጦር ጋር አንገት ለአንገት በመተናረቅ በደርዘን የሚቆጠር የብልጽግና ኃይል ሞተና ቁስለኛ ማድረግ ችለዋል። በኮሩ ስር ጣና ገላውዲዮስ ክፍለ ጦር በደራ አርብ ገበያ ከተማ በመግባት የብልጽግናን ኃይል አፈር ሲያስለሱት፣ አርብ ገበያና ገላውዲዮስ ከተማንም መቆጣጠር ችለዋል። በአርበኛ አመኑ ዓለም አንተ የሚመራው የአፋ ባሃ ሜጀር ጀነራል ባተ አንደኛ ኮር በወሰደው እርምጃም ቁጥሩ በውል ያልታወቀም የብልጽግና ኃይል ሙትና ቁስለኛ መደረጉ ነው የተረጋገጠው። እንደ ንብ የሚናደፉት የጉና ክፍለ ጦርና የሜጀር ጄኔራሉ ባንድ ተባተ ተወርዋሪ ክፍለ ጦር ከኮሩ ተወርዋሪ ኃይል ጋር በመጣመር ወደ ቀጠናው በገባው የብልጽግና ኃይል ላይ ከባድ ጥቃት በመሰንዘር ታላቅ ድልም ተቀዳጅተዋል። ይህ በእንዲህ እንዳለም ወደ ጎጃም ስናልፍ የአማራ ፋኖ ብሔራዊ ኃይል በጎጃምም ድል በድል ሆነዋል። በአቸፈር ወንድዬ ቀጠና ያደረገ ውጊያ 24 የአገዛዝ ወታደሮች ሲደመሰሱም ከ42 በላይ የሚሆኑ ደግሞ መቁሰላቸው ተሰማ። በዚህ ውጊያ አንድ ብሬን ጨምሮ በርካታ የነፍስ ወከፍ መሳሪያ ከብልጽግና ኃይል ተማርኳል። አፋበሃ በጎጃም ቀጠና የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ አባላት ከአብ የጎበኛ ብርጌድ ጋር በመቀናጀት በአቸፈር ወንድዬም ታላቅ ገድል መፈጸማቸውም ተሰምተዋል። በአቸፈር ወንድዬ ቀጠና መነሻውን ከሙሲት በማድረግ በመራመድሃን ያለ ቦታው ማር ተራራና ዘንዶ ተራራ ላይ በመስፈር በፋኖ ላይ ከበባ ለማድረግ ያሰበው የአገዛዙ ኃይል በጎጃም አገው ምድር ክፍለጦር ጦር የኮማንዶ ኃይልና በአብ የጎበኛ ብርጌድ ፋኖዎች ከበባ ጥቃት እንደተሰነዘረበት ሚዲያችን ከክፍለ ጦሩ ሕዝብ ግንኙነት መምሪያም ያገኘው መረጃ ያመላክታል። በዚህ ኦፕሬሽን ሁለት ብሬን አንድ ጂም ስሪም ስምንት ቁመህ ጠብቀኝና አስራ አራት ክላሽንኮብ መሳሪያ ከብልጽግና ኃይል መማረኩ ታውቋል። በተጨማሪም በኦፕሬሽኑ ሀ አራት የአገዛ ወታደሮች እስከ ወዲያኛው ሲሸኙ ከአርባ ሁለት በላይ የሚሆኑት ደግሞ መቁሰላቸውን ሚዲያችን አረጋግጠዋል። በጥቅሉ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዚህ ሳምንት ብቻ 16 ቦታዎች ላይ ውጊያ ፈጽመዋል። ከእነዚህ መካከልም ሶስት ቦታዎች ላይ ልዩ ኦፕሬሽን ተፈጽመዋል። ሁለት ጊዜ ደብረ ማርቆስ ላይ እና አማኑኤል ከተማ ላይ የተሳካ ድንቅ ኦፕሬሽን ተፈጽመዋል። ሁለት የተለያዩ ጀብዶዎችም በተለያዩ ግንባሮች ተፈጽመዋል። በሳምንቱ ከተገኙት ቡድኖች መካከል ሁለት ብሬን፣ 32 ክላሽ፣ አራት የእጅ ቦምብ፣ አንድ ሺህ የክላሽ ተተኳሽ፣ ሰባት የወገብ ትጥቅ፣ እጅግ የበዛ ምርኮኛ በፋኑ ኃይል እጅ ገቢ ተደርጓል። ደብረ ማርቆስ ከተማ ቀበሌ 13 የሚገኘው አንደኛ ፖሊስ ጣቢያ መውደሙ የሚታወስ ነው። ከ60 በላይ የብልጽግና ኃይል ደግሞ በዚህ ውጊያ መደምሰሱም ይታወሳል። ከ40 በላይ የብልጽግና ኃይል የአገዛዙን ጦር በመክዳትም የፋኑ ኃይሎችን በዚህ ሳምንት ብቻ በጎጃም ተቀላቅለዋል። ብሮን የገዛ ነው ልንዋጋበት ነው ቻለው እንግዲህ በሚለው ንግግራቸው የሚታወቁት ብርሃኑ ጁላ በእሳቸው በሚመራው የመከላከያ ሰራዊት ከህፃን እስከ አዛውንት በመጨፍጨፍ የሚታወቁት የሰራዊቱ መሪ ፊልድ ማርሻል ብርሃኑ ጁላ በጠና መታመማቸው ተሰምተዋል። ይህ የአማራ ህዝብ ደም እየፈረደ ነው። ጀኔራሎቹ የፋኖ ጥይት ገና ሳይነካቸው የፈጸሙት ግፍና በደል ራሳቸውን ሊወስዳቸው አንድ ሁለት እያለ ነው። ፊልድ ማርሻሉ በጠና መታመማቸው የተሰማ ሲሆን ሌሎች ጀነራሎች እሳቸውን ስራ በመተካት እየሰሩ ነውም ተብሏል። ዝርዝር መረጃ ይዘናል። እነዚህን ጉዳዮች በተመለከተ እንዲሁም ከጦር ግንባር የተገኙ መረጃዎችን ሊያጋራን በጦር ግንባር የሚገኘው ባልደረባችን እያዘጋጀው ጥንክር አለም፣ አድምጠነው እንመለስ። ፊልድ ማርሻል ብርሃኑ ጁላ በጠና መታመማቸው ተሰምቷል። ድሮን የገዛ ነው ሰው ልንገልበት ነው በሚል ሕፃናትና ረጋውያንን ጨምሮ በርካታ ንጹሐኖችን በአማራ ክልል በአሰቃቂ ሁኔታ በድሮን የጨፈጨፉትና ያስጨፈጨፉት ፊልድ ማርሻል ብርሃኑ ጁላም በጠና መታመማቸው ነው የተነገረው። በከንቱ የፈሰሰው የአማራ ሕዝብ ደም እየጮኸ ነው፣ ደሙም እየፈረደ ነው። የአማራ ፋናው ጥይት ሳይነካቸው በርካታ ጀነራሎችም በህመም ላይ እንደሚገኙ ታውቋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባልተለመደ መልኩ በመደበኛ ስራቸው ላይ የተገኙ አለመሆኑ ተገልጿል። ለዚህም ደግሞ ፊልድ ማርሻሉ በጠና በመታመማቸው መሆኑን ምንጮች ገልጸውልኛል፣ ሲል ዞብል ፖስት የተሰኘ የበይነ መረብ ዘግቧል። ጠቅላይ ኢታማዦር ሹሙ ከዚህ ቀደም የአተነፋፈስ የጤና ችግር እንደነበረባቸው የጠቆሙት ምንጮቹም ይኸው የጤና እክል ከሰሞኑ መልሶ ሳያገረሽባቸው እንዳልቀረ አያይዘው አስረድተውኛል፣ ሲል ጣቢያው በዘገባ ፊልድ ማርሻል ብርሃኑ ጁላ ከአየር ኃይል አዛዡ ጀነራል ምርዳሳ ጋር ባሳለፍነው ሳምንት የጦር መሳሪያ ግዢ ለመፈጸም ከሄዱበት ራሻ ወደ ሀገር ቤት መመለሳቸው ይታወሳል። ታማጆር ሾሞ ከራሻ ከተመደሱ በኋላ በመደበኛ ስራ ገበታቸው ላይ በተደጋጋሚ ቀናት አልተገኙም። ፊልድ ማርሻሉ ወደ ቢሮ ካለመግባትም በተጨማሪ ከራሻ ጉዟቸው መልስ በተደረገ ወታደራዊ ካውንስሉ ስብሰባ ላይም ሊገኙ እንዳልቻሉ መረጃው ደርሶኛል ብሏል ዞብል ፖስት የተሰኘው የበይነመረብ ሚዲያ ጠቅላይ ታማዦር ሹሙ በስራ ገበታቸው ላይ ለመገኘት አለመቻላቸውን ተከትሎ የመከላከያ ሰራዊት የወታደራዊ ደህንነት ኃላፊ ጀነራል ጌታቸው ጉድና የፊልድ ማርሻል ብርሃኑን ቦታ በጊዜያዊነት ተክተው ለሰራዊቱ አመራር እየሰጡ እንደሚገኙ ነው የተሰማው። መረጃውን የወጣው ጣቢያው ከዚሁ ጋር ተያይዞ ጠቅላይ ታማዦር በስራ ገበታቸው ላይ ሳይገኙ ሲቀሩ እሳቸውን በጊዜያዊነት ተክቶ ሊሰራ የሚገባው ምክትል ጠቅላይ ታማዦር ሹሙ ጀነራል አበባው ታደሰ አይደለም ወይ የሚል ጥያቄ ያቀረበ ቢሆንም ነገር ግን ምላሹን ሳላገኝ ቀርቻለሁ ብሏል። የተከበራቸው መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአምራፋኖ ነው ብሔራዊ ኃይል በጎጃም ቀጠና በዚህ ሳምንት በ16 ቀጠናዎች ላይ አውደ ውጊያ ማድረጉ ተሰምቷል። ደሌሌ ከተና፣ ደህና ማርያም፣ ደንሳባታ፣ ቆቀር፣ አዴታናም፣ ጭንባም፣ እሁዲት፣ ምርካታም፣ ጃዊ፣ ሞሰቤት ተራራ፣ አራጤ በረሃም፣ ዞን በሌ ጫራ፣ ጉባያም፣ ልምታን፣ ማቲወልድናም፣ ደብረ ኤልያስ ከተማ ውጊያዎች ተደርገዋል ሲል የአምራፋኖ ነው ብሔራዊ ኃይሎች በጎጃም መረጃ ወጥቷል። ከዚህ በተጨማሪም በሶስት ቦታዎች ላይ ልዩ ኦፕሬሽን ተፈጽሟል። ሁለት ጊዜ ደብረ ማርቆስ እና አማኑኤል ከተማ ላይ የተሳካ ኦፕሬሽን መፈጸም ችለናል ብሏል። እዚህ በተጨማሪ የተለየ ጀብድ ሰርተናል ያለው ህዝብ ግንኙነት መምሪያም ከሉማሜ ተነስተው ቤቱን የከበቡትን በመደምሰስ መሳሪያቸውን በመማረክ ፋኖን መቀላቀል እና ሞጣ ከተማ በመግባት በክትክታ ግንባሩን በማለት መሳሪያውን መቀበል ይህ የሳምንቱ የተመዘገበ በቀጠናችን የተለየ ጀብድ ነው ብሏል። በሳምንቱ ከጥላት ኃይል ከተማረኩ መሳሪያዎች መካከል አንድ ብሬንድ 32 ክላሽ አራት የእጅ ቦምብ አንድ ሺህ የክላሽ ተተኳሽ ሰባት የወገብ ትጥቅ 12 ምርኮኛ በእጃችን ይገኛሉ ብሏል። ደብረ ማርቆስ ከተማ ቀበሌ 13 የሚገኘው የአንደኛ ፖሊስ ጣቢያን ማውደም ተችሏል ያለው የህዝብ ግንኙነት መምሪያም ከ60 በላይ የጥላት ኃይል በሳምንቱ በተለያዩ ቀጠናዎች ላይ ባደረግነው ውጊያ ተደምስሰዋል ብሏል። በተመሳሳይ በዚያው ሳምንት 40 የአገዛዙ ወታደሮች ግፍን ተቃውመው ወደ ቀጠናችን ገብተዋል ብሏል። እኛም እጃቸውን የሰጡ የአገዛዙ ወታደሮችን በሰላም ተቀብለናል ሲል ነው የህዝብ ግንኙነት መምሪያው ያስታወቀው። የተከበራቸው የአማራ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአማራ ፋርነው ብሔራዊ ኃይሎች ቦሎ ካላኮርማ ክፍለ ጦር ዛሬም ድል መቀዳጀቱ ተሰምተዋል። ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ አዋስና ቃሊም፣ እንዲሁም በጉባ ላፍቶ ወረዳ በቅሎ ማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሎችን በማድረግ ድሎችን እያስመዘገበ እንደሚገኝ የታወቅም ከግንቦት 17 2017 ዓ.ም ጀምሮ እስከ ግንቦት 24 2017 ዓ.ም ድረስ በተከታታይ አንድ ሳምንት እያደረገ ያለው ተጋድሎ ዛሬም ቀጥሎም፣ ከቃሊም ወደ በቅሎ ማነቂያ የጓዝ የነበረ የጥላት ኃይል ማለዳ ቅድቃር አምባ በሚባል ቦታ ላይ ደፈጣ በመያዝና በርካታ ዙፋን ጠባቂ ሰራዊትን በመደምሰስ የጀመረ ውጊያ ወደ መደበኛ ውጊያ አድርጎ እስከ እኩለ ቀን ድረስ ከባድ ውጊያ ሲደረግ ውሏል ተብሏል። በዚህም በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን የታወቀው የገዛዙ ኃይል ቁስለኛ ወታደሮቹን የዙ 23 ሽፋን እየሰጠ እንዳነሳም ተሰምቷል። ምሽግ ለቆ መሃል የገባው የጠላት ኃይልም በበርካታ ቦታዎች የተመታ ሲሆን ዞብላምባ ክፍለ ጦር ከራያ ቆቦ አረፋ ጊዮርጊስ እስከ አርበተና ተኩለ ዙሪያ ከባድ ትንቅንቅ በማድረግ በርካታ ዙፋን ጠባቂ ሰራዊትን ሙስና ቁስለኛ አድርገውታል ሲል የተቋሙ ህዝብ ግንኙነት መምሪያ አስታውቋል።